እንኳን ወደ ጃፓን በደህና መጡ፣ የጥንት ወጎች ከዘመናዊ ፈጠራ ጋር በሚገርም ሁኔታ የሚዋሃዱባት ሀገር። ከሰላማዊ ቤተ መቅደሶች እስከ ኒዮን መብራቶች ደምቀው እስከሚታዩ ከተሞች ድረስ በፀሐይ መውጫ ምድር ያለው የዕለት ተዕለት ኑሮ ምን እንደሚመስል እስቲ ይመልከት በጃፓን የተለመደው ጠዋት በማለዳ ይጀምራል። አብዛኛዎቹ ሰዎች ቦታን በአግባቡ ለመጠቀም ታስበው በተገነቡ ጠባብ አፓርታማዎች ውስጥ ይኖራሉ። ቁርስ ብዙውን ጊዜ ቀላል ነው። ሩዝ፣ ሚሶ ሾርባ፣ አሳ ወይም ደግሞ ፈጣን ከኮንቪኒንስ ስቶር የተገዛ ቤንቶ ሊሆን ይችላል። ከዚያም ወደ ሥራ ወይም ትምህርት ቤት ይሄዳሉ። የጃፓን ባቡር ሥርዓት በዓለም ላይ ካሉ ምርጦች አንዱ ፈጣን፣ በሰዓቱ የሚደርስ እና በሚያስገርም ሁኔታ ንጹህ ነው። አሁን የጠዋት የሥራ ሰዓት መጨናነቅ እውነት ነው። የተጨናነቀ ቢሆንም ጸጥ ያለና ሥርዓታማ ነው። በቶኪዮ እና ኦሳካ ባሉ ከተሞች ውስጥ ልዩ የሆነ የሕይወት ዘይቤ ያገኛሉ። ከፍተኛ ቴክኖሎጂ ያለው ምቾት በየቦታው አለ፤ ከንክኪ አልባ መሸጫ ማሽኖች እስከ ሮቦት አስተናጋጆች ባሉባቸው ምግብ ቤቶች። ሌሊት ማደርም ቢሆን በካፕሱል ሆቴሎች ምክንያት የወደፊቱን ጊዜ የሚያሳይ ሊሆን ይችላል። ፈጣን ፍጥነት ቢኖርም የጃፓን ሰዎች ሥርዓትና ስምምነትን ከፍ አድርገው ይመለከታሉ። ጎዳናዎች ንጹህ ናቸው፣ ሰዎች እምብዛም ቆሻሻ አይጥሉም እና የሕዝብ ስነምግባር በጥልቅ ይከበራል። ምግብ በጃፓናውያን ሕይወት ውስጥ ማዕከላዊ ቦታ አለው። ከሚሼሊን ኮከብ ከተሰጣቸው የሱሺ ቤቶች እስከ መንገድ ዳር የራመን መሸጫዎች ድረስ እያንዳንዱ ምግብ የጣዕምና የጥበብ ውህደት ነው። ጉዳዩ ስለ መብላት ብቻ አይደለም፣ ስለ ልምድ፣ ክብርና አቀራረብም ጭምር ነው። ባህላዊው ገጽታም ሕያው ነው። በሻይ ስነ ስርዓቶች፣ በካሊግራፊ የአጽጻፍ ጥበብ እና ሰዎች ለእጅ መጨባበት ከመምረጥ ይልቅ በሚያቀርቡት ስግደት ውስጥ ያዩታል። ጃፓንን ልዩ የሚያደርጓት እነዚህ ትናንሽ ጊዜያት ናቸው። ከከተሞች ባሻገር የጃፓን የተፈጥሮ ውበት ይገኛል። ከሆካይዶ በበረዶ ከተሸፈኑ ተራሮች እስከ ኪዮቶ ሰላማዊ የቀርከሃ ደኖች ድረስ በርካታ የአካባቢው ነዋሪዎች እና ቱሪስቶች ዘና ለማለት እና ለመዝናናት ወደ ኦንሰን ባህላዊ የሙቅ ውሃ ምንጮች ይሄዳሉ። እዚህ ተፈጥሮ የመሬት ገጽታ ብቻ አይደለች የተፈጥሮን ዓለም በሚያከብሩት የሺንቶ እና የቡድሂስት እምነቶች ውስጥ የተመሰረተ የሕይወት መንገድ ነው። ምሽት ሲመሽ ጃፓን እንደገና በኢዛካያ የጃፓን መጠጥ ቤቶች በካራኦኬ እና በሌሊት ራመን ደመቅ ትላለች። ይሁን እንጂ ብዙ ሰዎች አሁንም እየሠሩ ናቸው። የጃፓን የሥራ ሥነ ምግባር ጠንካራ ሲሆን፣ ረጅም የሥራ ሰዓታትም የተለመዱ ናቸው። ቢሆንም ሚዛኑ እየተቀየረ ነው። ወጣት ትውልዶች የበለጠ ተለዋዋጭ የአኗኗር ዘይቤዎችን እና አዲስ የብልጽግና መንገዶችን እየፈለጉ ነው። በጃፓን ያለው ሕይወት የንጽጽሮች ታሪክ ነው። ጥንታዊና ዘመናዊ፣ ፈጣንና ጸጥ ያለ ማኅበረሰባዊ ሆኖም በጥልቅ ግለሰባዊ ሁልጊዜ ቀላል አይደለም፣ ግን ሁልጊዜ ማስደናቂ ነው። ስለዚህ የመጎብኘት የማጥናት፣ ወይም እዚህ የመኖር ህልም እያለም ከሆነ ጃፓን በዝምታ ክብር ረቂቁበትና ማለቂያ በሌለው ግኝ ትቀበላለች። ጃፓን ውስጥ ስላለው የዕለት ተዕለት ኑሮ የቀረበው ይህ እይታ እንደተመቻችው ተስፋ እናደርጋለን። ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ማድረግ እና ስለ ጃፓን የምትወዱትን ነገር ከታች ኮመንት ማድረግ አትርሱ። በሚቀጥለው ቪዲዮ እንገናኝ።